ፋኒ እናት መታ ታሳድግ ቪዛ ልላክላተው እየተባለ ሲላገጥ ነበረ። ፕላን አለ እንዴ? ያ ኩኒዬ ቴንክ ዩ እሺ። ያ እኔ እስካሁን ሞክሬላት አላውቅም፣ ግን ወደፊት አስባለሁ። አሁን ከዚህ በኋላ መታ እዚህ ለማየትም ቢያንሳትስ እንድትመጣ የጀርመን ላይፍ ትንሽ ለትልቅ ሰው ምናምን ይከብዳል እና ይከብድም ለእሳቸው

ሰሞኑ ፋኑኤልን በተመለከተ የተለያየ ሀሳብ፣ አስተያየት ስትሰጡ የነበራችሁ ግለሰቦች በሙሉ በተለይ ደግሞ በቅርብ ቀናት ውስጥ የለቀቀውን ቤት ያገኘበትን ቪዲዮ ካጋራ በኋላ የተለያዩ ፍቅራችሁን፣ ደስታችሁን ከሱ እኩል ተደስታችሁ እንኳን ቤት አገኘ ብላችሁ የሰው ደስታ አስደስቷችሁ ፍቅር መልእክት ስታደርሱ የነበራችሁ የሰው መገፋት፣ የሰው መበደል የሚያሳስባችሁ ሰው ሲከፋ፣ ሰው ሲበደል አብራችሁ የምታዝኑ ሰው ሲደሰት አብራችሁ የምትደሰቱ ውድ ቅን ሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። እንኳን ደህና መጣችሁ ወደ ቤቴ። ቪዲዮን ላይክ በማድረግ ጀምሩ። አሁን አዳዲስ ጉዳዮች በተለይ የፋኒን እናትን በተመለከቱ ሁለት ወሳኝ ነጥቦች እየተሰሙ ይገኛል። ንን አስመልክቶ በምነግራችሁ ሀሳብ በመነሳት እናንተም ቅንነት በሆነ መልኩ ኮመንት ሀሳባችሁን አስቀምጡልኝ። በሌላ በኩል ደግሞ የፋኒ መኖሪያ አድራሻ ከልጆቹ ጋር ወደዚህ ቦታ መሆን አለበት ብለው ወሳኝ ነጥብ መልእክት ስላስተላለፉ ግለሰቦች እሱንም አስደምጣችኋለሁ። እንግዲህ ከሰሞኑ በሆነው ጉዳይ ብዙዎቻችሁ ያለውን ነገር ተመልክታችኋል ብዬ አስባለሁ። ፋኒ የሆነ ሰዓት ቤት ተቸግሮ ነበር። አሁን ደግሞ በቅርቡ ቤት ማግኘቱን ቪዲዮ ሲሰራ ነበር። አሁን ደስተኛ የሚሆነ ይመስላል። ከዚህ ጉዳይ ጋር ተያይዞም ነው አሁን የተረጋጋ ሴትል ያረገ ኑሮ ሊጀምር ይችላል እያሉ ብዙዎች መልእክታቸውን ሲያስተላልፉ የነበረው። ታዲያ ከዚህ ጉዳይ ጋር ተያይዞ በተለይ ደግሞ ከጂጂኪያ ጋር ትልቅ ወቀሳ፣ ትልቅ ትችት ይደርስባቸው የነበረው የፋኑኤል እናትን በተመለከተም አዳዲስ ጉዳይ አዳዲስ መረጃ እየተሰማ ይገኛል። በቪዲዮ መግቢያም ተመልክታችሁታል ብዬ አስባለሁኝ። ዩቲዩበሯ ሄለን ሾ ፋኑዌልን ስትጠይቀው ነበረ። እናትህን ለማምጣት ምን ሀሳብ አለ ስትለው ነበር። ታዲያ ፋኑዌል ከዚህ በፊት አስቦት እንደማያቅ፣ አሁን ላይ ግን እንግዲህ እናቱን ለማምጣት ሀሳብ ላይ እንደሆነ ምልክቱን ሲያሰማ ነበር። ነገር ግን ተቃራኒ በመሰለ መልኩ ደግሞ ግራ ተጋብቶ ፋኑዌል እንዲህም ሲል ሰምተነዋል። እናቴን ከኖረችበት፣ ብዙ ነገር ካሳለፈችበት፣ ምንም ወደማታቅበት ጀርመን ሀገር ማምጣትም ትንሽ ከበድ ይላል ሲል ስለጉ ጉዳዩ ገለጻ ሲያደርግ ነበር። እናንተ ምን አይነት ሀሳብ አስተያየት አላችሁ? ፋኑኤል አሁን ከጎኑ የቅርብ ሰው በሚኖርበት ጀርመን ሀገር ያለው ወንድሙ ነው። ወንድሙን በማምጣቱ ደስተኛ ነው። አሁን ብዙ ነገር ሲከፋው ብዙ ነገር ብቸኝነት ሲሰማው ከወንድሙ ጋር የተለያዩ ጊዜያቶች እንደሚያሳልፉ ከዚህ በፊት በተናገረው ቃለ መጠይቅ መስማት ችለን ነበር። አሁን እናቱ እውነት የሚኖርበት ጀርመን ሀገር መጥተው ሊያግዙት ይገባል ብላችሁ ታስባላችሁ? አንዳንዶች ደግሞ ይህን ጉዳይ በሌላ አይነት ሲመለከቱት ተመልክተናል። እናትየውን ምንም ወደማያውቁበት ሀገር ብቻ አይደለም፣ እነ ጂጂ እነ ሳምሪ ወዳሉበት ሀገር ማምጣቱም ጥሩ አይመጣም። ሁለቱ ቤተሰብ ቀጥታ ከተገናኘ ከባድ ችግር ይፈጠራል። እናትየው ወደዛ መሄድ የለባቸውም ሲሉም ሀሳብ አስተያየት የሰጡ ሰዎች ተመልክተናል። በሌላ በኩል ደግሞ እንግዲህ ሀሳብ ሲያነሱ የነበሩ ሰዎች ፋኑኤል ጥሩ ሰላም እንድታገኝ ተረጋግተም ወደ ኑሮ እንድትመለስ እነዚህ ሰዎች ከሚኖሩበት ጂጂ እና ሳምሪ ከሚገኙበት መኖሪያ ራቅ ብለህ ልትኖር ይገባል ብለው ሀሳባቸውን ያነሱም ሰዎች አሉ። በሌላ በኩል ደግሞ ልጆቹን ጠቅልሎ ወደ ኢትዮጵያ እንዲገባም ሲመክሩት የነበሩትንም ተመልክተናል። ልጆች በጥሩ ሁኔታ ያድጋሉ ተንብቶን ትንሽ ከነጂጂ ክያ ጋር ራቅ ብለህ ሰላምህን ልታገኝ ትችላለ። ስለዚህ ልጆችን ይዘህ ወደ ኢትዮጵያ ግባም ሲሉት የነበሩ ሰዎች ነበሩ። እንግዲህ የተለያዩ ሐሳብ አስተያየት የተሰጡትን ነገርናችሁ አሰማናችሁ፣ እንጂ ፋኑኤል በልጆቹ ብቻውን መወሰን የሚችለው ምንም አይነት ነገር እንደሌለ ቀደም ተብሎም ይታወቃል። ፋኑኤል ልጆቼ ናቸው ብሎ ወደ ሀገርም በራሱ ብቻ ፍቃድ ይዞ ሊገባ አይችልም። ምንም ያህል ጥል ቢኖር፣ ምንም ያህል አንዱ ላንዱ ወቀሳ ላይ ቢሆኑም ሳምሪም እኩል መብት በልጆቿ ስላላት፣ ይህ ነገር በህጉም ስለማይደገፍ ምንም አይነት ውሳኔን አይሰጥም ማለት ነው። እንግዲህ ብዙዎች ከጭንቀታቸው ለፋኒም ካላቸው የተለያዩ አመለካከትን በመነሳት ነው ፋኑኤል እየተቸገረ ነገርክ ነው አንተኮ ብቻህን ሆነሃል። እዛ ጋር እናትና ልጅ እየተደራረቡ ነው። ስለዚህ አንተም ወደ ሀገር ግባ ወይም ደግሞ የራስህን ቤተሰቦች ወስደህ ልጆችህን በጋራ ማሳደግ ሞክር እያሉ ሀሳብ አስተያየት ሲያደርሱት የነበረው እንግዲህ። እናንተ እዚህ ላይ ምን አይነት ሀሳብ አስተያየት አላችሁ? ፋኑኤል ብቻውን ሆኖ ልጆቹን እዛው ያሳድግ ወይስ እንደሚባለው እዛው ጀርመን ውስጥ ወደ ሌላ ሀገር ሙቭ አድርጎ ሄዶ እነሱን እርቆ ሰላሙን አግኝቶ ሌላ ኑሮ ወይም ልጆቹንም ይዞ ሌላ ኑሮ ይኑር ትላላችሁ? ላችሁንም ሀሳብ አስተያየት ጨዋነት በተሞላበት መልኩ በኮመንት ብታሳውቁኝ ደስ ይላል። እንግዲህ ከዚህ ጉዳይ ጋር በተያያዘ ደግሞ የሳምሪናት የሆነችው ጂጂኪያ አሁን ደግሞ እንደ አዲስ ሌሎች ነጥቦች እያነሳች ይገኛል። አሁን ፋኑኤል ቤት መያዙን ተከትሎ ልጆቹ ወደ እሱ መምጣታቸውን መምጣታቸውንም ተከትሎ እንግዲህ የተለያዩ ቪዲዮዎች እየሰራ ይገኛል። ታዲያ ይህንንም በማስመልከት ነው አሁን ላይ እንደ አዲስ ጂጂኪያ የሚሰራቸው የዩቱብ ቪዲዮዎችም ያስጠይቀዋል፣ በልጆቹ የሚያገኘው ገቢም እኩል በእነሱም ጋር ክፍያ ሊሰጣቸው ይገባል በስማቸው አካውንት ተከፍቶ እነሱ አካውንት ውስጥ መቀመጥ አለበት፣ የኔንም ስም የሳምሪንም ስም እያነሳም የሚሰራው ቪዲዮም ያስጠይቃል እያለች ደግሞ እንደ አዲስ መናገር እንደ አዲስ ክስ ልትከፍት እንዳሰበችም ጭምር ስትናገር ተመልክተናታል። ይህንንም በማስመልከት በድጋሜ የፋኒ የቅርብ ሰው የሆኑ ሰዎች የአንቺ ሕግ እንዴት ነው? አንቺ ብዙ እየተናገርሽ ብዙ ነገር ልጁን እየወቀሽ እየተቸሽ፣ እንዴት ነው እሱ አንድ መልስን ሲሰጥ የሁሉ ዛቻ፣ የሁሉ ክስ መክፈት የምታስቢው? ጀርመን ሀገር ሕግ ለ ለማንም አያዳላም፣ ሁላችሁም በህጉ ዘንድ እኩል ናችሁ። ስለዚህ ጂጂ ማስፈራራትሽን ተይ፣ ፋኑኤል ምንም አይሆንም። ፋኑኤል ላይ ሌላ ጣጣ ለማምጣትም ባትሯሯጪ መልካም ነው ሲሉ ሀሳብ አስተያየት የሰጧት ሰዎች ይገኛሉ። እንግዲህ ሳምሪም አሁን በስፋት ወደ ዩቲዩብ እንደምትመጣ ጂጂም ይህንን ስትናገር ነበረ። እኛም የራሳችንን መልስ ምት ሳምሪም እንድትናገር የራሷን መልስ እንድትሰጥም ወደ ዩቲዩብ መምጣታችን አይቀርም ስትል ነበር። አሁንም ቢሆን ልጆች ወልደዋል። እነዚህ ግለሰቦች ፋኒና ሳምሪ ብዙዎች በበሰለ መልኩ ይህን ሀሳብ አስተያየት በተለያዩ ቦታዎች ሲሰጡ ተመልክተናል። ምንም ቢሆን እባካችሁ እናንተ ሰዎች ጠላት አትሆኑ፣ በመካከላቸው በእነዚህ ልጆችም መካከል ልጆች ተፈጥረዋል። ፊሎና አዳም ነገ ሲያዩት የሚጸጸቱበትን በሁለቱም በኩል የሚያዝኑበት ነገር ባይፈጠር ጥሩ ነው። እባካችሁ በተለይ ደግሞ በሳምሪ በኩል ያላችሁ ጂጂኪያም፣ የማይገባ ነገር አትናገሪ። ምንም ቢሆን ልጅ ከፋኑኤል ጋር ተዋልዳለች። ስለዚህ ለልጆቹ አይምሮ ስትይ የምትናገሪው ነገር ተቆጠቢ በማለት አሁንም ድረስ ሀሳብ አስተያየት የሚያደርሷት ሰዎች እየተመለከትን ነው። ጂጂ እንግዲህ በጉዳዩ ላይ እንደምትገፋበትና አሁንም በቀጣይ ከፋኑኤል ጋር በሌሎች ጉዳዮች ክስ መመስረት እንደምትፈልግ ነው ደጋግማ እየተናገረች የሚገኘው። እኛ ይህ ነገር ይሆናል ብለን አናስብም። ፋኑኤል እስካሁን የሰራውም ስህተት አልታየንም። ፋኑኤል ብዙ ጊዜ በበሳል ንግግሮቹ በተመጠነ አንደበቱ ነው ብዙዎች የሚያውቁት። ብዙ ነገር የቻልክ ብዙ ነገር በትዕግስት ማሳለፍ የቻልክ ጎበዝ አባት ነህ እያሉ ነው ብዙዎችም የሚገልጹት። በበቀደም በሰራው ቪዲዮም ጂጂኪያ ልትጣላኝ መንገድ ላይ ማግኝታኝ፣ ልታሳስተኝ ሞክራ ነበር። እኔ ግን እንደምንም ትዕግስቴን ይዤ፣ እንደምንም ላለማጣላት ሞክሬ፣ ከባድ ሁኔታ አሳልፌ ያለው ሲል አጠቃላይ ስለነበረው ነገር ገለጻ አድርጓል። ስቡት እንግዲህ ፋኑዌል እንዳስረዳው ያ ነገር መጥፎ ክስተት ተከስቶ ቢሆን እሱም ተሳስቶ እጅ አንስቶ ቢሆን በውጭ ሀገር ሕግ እናት ወይም ሴትን መታል ተብሎ ልጆቹንም እንዳይ ተደርጎ ከባድ ችግር ውስጥ መግባቱ አይቀርም ነበር። ስለዚህ ሁሉ ነገር ፈጣሪ ትዕግስት ሰጥቶ ያንን ቀን አልፍ ያለው ከባድ ነገር ውስጥ ነው ያለው ሲል ነው አጠቃላይ ስላለበት ነገር የገለጸው። እስከ መቼ ይህ ቤተሰብ እንደዚህ እየተቋሰለ ይቆያል ብላችሁ ታስባላችሁ? አሁንም ቢሆን ትልቅ ሰው በተለይ በቅርብ የምታቋቸው ሰዎች በፋኒም ሳምሪም በኩል ያለው ነገር አንድ ማረጉ እርቁ እንኳን ባይሳካ ተከባብሮ መኖሩ ግን ለሁለቱም ቤተሰብ ጥሩም እንዲሁም አስፈላጊ ስለሆነ እባካችሁ በበፊት የምታቋቸው በነጂጂም በኩል ያላችሁ ሰዎች በነፋኒም በኩል ያላችሁ ሰዎች እነዚህ ቤተሰብ ተከባብሮ መኖር እንኳን እንዲችሉ የምታረጉት ጥረት ካለ እባካችሁ አድርጉ በማለት የዛሬ ቪዲዮችን የዛሬ መልእክቴን እዚህ ላይ አበቃለሁ። በሌሎች አዳዲስ ጉዳዮች እስክንገናኝ ድረስ ሰላሙን ሁሉ እመኝላችኋለሁ። ሰላም።